ቢስሚላህ ወልሐምዱሊላህ ወሰለላሁ ዓላ ረሱሊላህ ሰለላሁ አለይሂ ወሰለም። አህባቢ አንድ ነገርን የመጣሁት ያው አንዳንድ ሰዎች ዋሃብያዎች እነማን ናቸው የሚሉ ሰዎች አሉ። እንግዲህ ዋሃብያዎችን ለመግለጽ ወቅታችን ይመሰክራል ስለነሱ መን ሆሙ ዋሃብያ ስለሚሉት ማለት ነው። ዋሃብያ ብሎ ማለት በአጠቃላይ ገዳይ ማለት ነው። ዋሃብያ ብሎ ማለት አስተምሮቱ ሰዎችን መግደል የሚያስተምር ማለት ነው። ከጅምሩ ጀምሮ ከቀስቃሻቸው ማለት ነው ከመሐመድ ብን ዐብዱልዋሃብ ጀምሮ እስከ አሁን ወቅት ድረስ ማለት ነው። በአጠቃላይ ማለት አካሄዳቸው መግደልን የሚያስተምሩ የሆኑ ሰዎች ናቸው። ኪታባቸው የሚያስተምረው መግደል ነው። እነሱም የሚያስተምሩት መግደል ነው። ይሄን ደግሞ ለአሳያቸው የመጣሁት አሁን ወቅታዊ ጉዳዮች ጋር ተያይዞ፣ ከዛ ልክ ከኪታባቸውም ጠቅሼ ለማያያዝ ነው የሚፈልገው ማለት ነው። ከመጀመሪያ ተእሲሱ ልክ ይሄ መሐመድ ቢን አብዱላህ የሚባለው ሰው ሲነሳ ሱፊያዎችን በመግደል ነው የተነሳው። ይሄንም ደግሞ አህመድ ዜኑ ደህላን የመካ ሙፍቲ ናቸው፣ እሳቸው ኪታባቸው ላይ አስፍረውልን እናገኘዋለን ማለት ነው።

አሁን እዚህ ላይ ማሳያቸው ፎቶ አለ በቅርቡ ተንታ አካባቢ ላይ እየተሰራ ማለት ነው አንድ ሼህ ከነሱ ውስጥ ድረሶቻቸው አልፈዋል አላሁ ተዓላ ይርሐማቸው የሞቱትንም በህይወት ያሉትንም አላሁ ተዓላ ያሽራቸው ሀቂቃ በጣም ሙህዝን ጂደን በጣም የሚያሳዝን የሆነ ነገር ነው ማለት ነው እየተሰራ ያለው ነገር ለምንድን ነው አስተምሮታቸው በቃ መግደል ነው የሚያስተምረው ሲየማ ሱፊያዎችን በቃ መግደል ስለሆነ የሚያስተምረው ስለዚህ ሁሉም ሰው እንዲጠነቀቅ እንደማስጠንቀቅም ጭምር ነው ማለት ነው ሁሉም ሰው መጠንቀቅ መቻል አለበት ሸራቸውንም ደግሞ ማስተማር መቻል አለብን ማለት ነው። ዝም ምትል ከሆነ አንተ፣ ዝም ምትል ከሆነ አንቺ፣ ዝም ምትል ከሆነ ነገ ደግሞ አንቺን መቶ ይገልሻል፣ አንተ መቶ ይገልሃል። ስለዚህ አንተ አንገት እንትን ከማለቱ በስተፊት መጀመሪያ ታሕዚር አድርጋህ አስጠንቅቀህ ከአንተ በኋላ የሚመጡትን ኡማዎች፣ ህዝቦች ማዳን መቻል አለብን ማለት ነው። ምክንያቱም እነሱ እገልሃለሁ ብሎ አይደለም የሚመጣው። ምን ምንድነው የሰሩት አሁን መርዝ ጨምረው ነው የገደሉት የሚያጅባችሁ። ይህንን ጉዳይ ለማስተባበል ሶስት አይነት ምክንያቶች እናቀርቡ። አንደኛው ሰውዬ ሲጠይቅ ምንድነው ያለው አይ የተለያዩ ምግቦችን አጠራቅመው ስለሆነ መውሊድ የተዘጋጀው የተበከለ ምግብ ነበረ ማለት ዝም ብሎ ባክቴሪያ በዛበት ምግብ ነበር የሚል ምክንያት ሰጠ። ሱብሃነላ ከላይ አታች አድርግላቸዋለሁ። ፎቶን ዛ ቀ ወከዛሊክ አንደኛው ደግሞ ምን ይላል? አንደኛው ደግሞ ምን ንግግር አለ? አይ ዘይቱ የአረም መንፊያ እንትን ነበረው የአረም መድኃኒት ነበረው ዘይቱ የተያዘበት ኮንቲነር ማለት ነው፣ ጀሪካ ነው ወይም ደግሞ ሌላ ሊሆን ይችላል። እዛ ላይ የአረም መንፊያ መድኃኒት ስለነበረው ያን ነው የገደላቸዋል። አንደኛው ደግሞ ምን አለ፣ ሌላ ምክንያት ማስተባበያ ሲያመጣ፣ አይ በሬው የተመረዘ ነበር አለ። የአካባቢው ሰው አንድ በሬ ሊያርድ ሲያመጣው በሬው የተመረዘ በሬ ነበር ብሎ ምክንያት አቀረበ ማለት ነው። የአህባብ ይህን ያክል የሚያጭበረብሩት የሚያድበሰብሱት ለምን ይመስላችኋል? እንደፈለጉ እንዲገድሉ ሆነ አይደል፣ ያ ጀማዓ። ስለዚህ ምን ማድረግ አለብንኛ? ሌላው ሰው ታህዚር ማድረግ ማስጠንቀቅ የግድ ይሆናል ማለት ነው። አሁን ታህዚር ማታደርግ ከሆነ ነገ የሁሉም ታላ ይደርሳል ማለት ነው። ስለዚህ እዚህ ላይ ሁሉም ሰው ጥንቃቄ ማድረግ አለበት። ይህን ቪዲዮ ሁላችሁም ኮፒ ሊንክ፣ ሸር እያደረጋችሁ ለሁሉም ሰው እንዲዳረስ አድርጉት ማለት ነው። ባረክላሁ ፊኩም